ይሄ ማን ሞቶ ነው? እንዴት አደርሽ? አለሁልሽ፣ እግዚአብሔር ይመስገን። አንድ እህታችን አለች ቡጣ የምትባል ምናልባት አታውቂያትም መሰለኝ አንቺ ሮሚ ጋር የምትገባ ልጅ አለች አዲስ አበባ ያለች ልጅ፣ የእሷ እህት እዚህ ሀገር አለች፣ እና እሷ ነች የሞተችው። ታማ ነበረ እንዴ? እስካሁን ምንም ፖሊስ ምርመራ ላይ ነው፣ የታወቀ ነገር የለም። ላይቭ ላይ ነበረች አሉ ምናምን። አለባት ልብ ድካም ልብ ድካም ነው ተብሎ ነበር። አሁን ደግሞ ሌላ ምክንያት አለ አሉ እስኪ ፖሊስ ያው እዚህ ሀገር እኮ ተመርምሮ ተረጋግጦ ይሄ ነው ብሎ ፖሊስ ካላሳወቀሽ የአረብ ሀገርን ሕግ ታውቂው የለ ዝም ብለሽ ወጥተሽ እንደዚህ ነው ብለሽ ማውራት አቺ ፖሊስ ገና ኢንቨስቲጌት እያደረገ እየተመረመረች እየተመረመረ ምናምን ነው አስክሬ ነው የመርሽ ና ወይኔ ጉዴ። ከልጆች ጋር ነው የምትኖረው፣ ከአበሾች ጋር አንድ ላይ ወይስ ከማዳም ጋር? ይህ ማዳም ቤት ነው የምትሰራው በማቀር ምን አይነት ነገር ነው? ትንሽ ነፍስ ይማር። እኔ ደግሞ አሁን ነው ሪከርድ ያየሁት፣ አይገርምሽም? ስደና የነበረች ልጅ እኮ ነች፣ ደና ነኝ ሁላ ብላ ተናግራለች አሉ ሰሞኑ። ራሱ ነበረች ገስት ላይ ምናምን ቤት ስታሳዝን ናች። ይሄ ነው የስደት መጨረሻው። ይሄ ነው በጣም የሚያስጠላው። በእናትሽ እንዴ አሁን ከነበረች እንዴት ታደላ ምን አረሁላ ከአንድ ከአንድ ቀን በፊት ከሁለት ቀን በፊት ሁላ ገስት ላይ ነበረች። አሉ ወይ ጉዴ! አንቺ ሲያስፈረው ቤት። ለዚህ ጊዜ ነው እንግዲህ፣ ለዚህ ጊዜ ቤ። በጣም በጣም እግዚአብሔር ወቶ ከመቅረት ጠብቃችሁ። በእውነት አፈሬኗ ለመሸኘት ራሱ የሆነ ብዙ የሚጠይቁች ዶክሜንት ምናምን አለ። ኤምባሲዎቹ ደግሞ ስልክ አላነሱ ይመስል ሽገር ከዚህ በፊት ማ ታውቃለች ልብ ድካም አለባት አሉ እኮ። እሱን እኮ ልብ ድካም ምናምን ካለት አሁን ሙቀት ነው አዱባይ እንዴ! በዚህ አገር ታሪክ እንደ ዘንድሮ ሜ ሞቆ አያውቅም። በዚህ አገር ታሪክ የመጀመሪያው ጊዜ ሜ እንደዚህ ሲሞቅ ትላንትና የሆነ ሰው እየነገረኝ ነበር። ለመጀመሪያ ጊዜ ሜ እንደዚህ ሲሞቅ በዚህ አገር ታሪክ አይገርምሽም? በጣም ነው የሚሞቀው። በጣም በቃ ምድሩ፣ ሰማዩ ነዷል። ፎቅ ምናምን እኮ እየነደደኩ የምርሽ ነው። እግዚአብሔር ተጠንቀቁ። በጣም ነው የሚያሳዝነው። በጣም ስታሳዝን በማርያም እኔ ደሞ ያች ቀውስ ስታለቅስ እኮ ኑሪ ካርዶ ምን ሆኖ ነው ብዬሽ ያዩ እየቀረብሽ መስሎኝ ነበረ ማሪያም ምን ነው የልብ ኬዝ አለባት፣ ግን ያው ተመርምራ ነጻ ናት። ሁለቴ እንደዚህ አሟታል። እንደዚህ ቁጭ ብለን እያወራን እየሳቀን በቪዲዮ ቲክቶክ ላይ ወድቃለች። ግን ቅዳሜ ዕለት አውርቻታለሁ። የሁለት ጠዋት ሌሊት ሳይነጋ ነው እንግዲህ እኔ ጋር አንዷ ደውላ በቃ ደውላ ሞታለች ያለችኝ እንዲህ ብላ እና ስልኩን ዘጉት። እውነት አልመሰለኝም። ጉቺ ለምን ሰውን ቅዳሜ አውርተሹ የአንድ ቀን ሌሊት ምታጩ ከሆነ ለዚህ ቻለ ምንድን ነው ሰው የሚባለው? እስካሁን አልተቀበልኩትም፣ አላመንኩም፣ አላመንኩም። ለምንም የማይታመን ነገር ስለሆነ ለምን በቃ የሆነ ነገር ሲከብዳት ወይኔ ከብዶኛል ዛሬ ስትል በኦክሲጅንሽን አጠገብሽ አድርጊ ነው መንላት ለምን ኦክሲጅን ሰጥተዋታል። በሁለተኛው ስትሄድ እንደዚህ ልብሽን ሲያፍንሽ ምንም አይነት ነገር ስላልተገኘባት ሲያፍንሽ ይሄን ተጠቀሚ ብለው ማለት ነው። ግን ተደውሎ ሲነገረኝ አላመንኩም፣ እኔ አሁንም አላመንኩም እኔ የአቡ በቃ ልክ ነው አይተዋታል እውነት ነው ሲለኝ፣ በፍጹምን ያልኳቸው ነው። በጣም የሚያሳዝን ነገር ነው። እግዚአብሔርም በጣም አንቺ ምንም ነገር እኔ ደህና ነኝ ብላኛለች። ወይ ከበደኝ አላለችም። ወይ እንደዚህ ትንሽ የሆነ ተጫጭኖኛል ብላ አላለችም። እንደዛ ብትል እንኳን ኦኬ። ወይ ልቧን ተነስቶባታል። ተደጋጋሚ እኔ ካወቅኳት ጀምሮ ሁለቴ ያሟታል። ሁለቴም ሄዳለች ሆስፒታል። ግን ተመርምራ ሙሉ ምርመራ የልብ ኬዝ የለብሽም። ግን ስትናደድ የሆነ እንደዚህ ልብ ሽንፍን የሚያረግሽ ነገር የለም። እንደዛ ያረጋታል። እንደዛ ሲያረግሽ ይህንን ኦክሲጅን ተጠቀሚ ብለው የቤት ኦክሲጅን ሰጣዋታል። ብቻ እግዚአብሔር እውነት ስደት ይሄ ነው መጨረሻው። ሁሉም ሰው ባለበት በስደት ላይ ሰላም እና ጤና እግዚአብሔር ይስጣችሁ። በጣም በጣም የሚያሳዝን ነገር ነው። በጣም አባቴን እንዳለች ተቀርብሽ

ያም አልኩ አይደለም። እኔ እንጃ፣ እኔ ነው የማያት የሆነ ነገር ሲገጥሜ ልጅ አለኝ ነው ች እየታገኛለሽ ኦቲዝም ልጅ አለኝ፣ ሌሊት እንኳን አልተኛ ስለ ለሶ ነው የማውራው። ሁላችንም እግዚአብሔር ይመስገን። በጣም ወይ እኔ እውነት ስደት ላይ እንደዚህ ዱባይ ሙቀትም ከሆነ ራሳችሁን ጠብቁ ነው ነው እራሳችሁን ጠብቁ። ሙቀት በጣም ኃይለኛ ነው። ነ ኬስ ካለባችሁ ደግሞ ምን ምንም አለ አሁን የምለው ለሰው ምንድነው? ጉቺዬ ትንሽ ህመምም ቢሆን እኛ አበሾች ችላ ነው የምንለው? እስክንወድቅ እንጠብቃለን።

ከስራው ልቅ ጤና ይበልጣል። በቃ ጥሩ ስሜት ካልተሰማን ወደ ሀገራችን ለመሄድ እንሞከር ሰው ሀገር ከመቅረት ይሻላል፣ ወይ ደህና ሆስፒታል ሄዶ መታየት። እና ችላ የምንለው ነገር አለ እውነት። እኔ በጣም ብዙ ልጆች አውቃለሁ። ቤሩት ነ 12 አመት ሰርቻለሁ ጉቺ ወደ ፈረንሳይ ከመምጣቴ በፊት እዛም እያለ ሁለት ጓደኞች እንደዚህ ሞተዋል። ችላ እያሉ በሽታ እንደዚህ ራስ ምታት ምናምን እያያዛቸው ችላ እያሉ ወደ ካንሰር ተለውጦባቸው ምናምን እና ችላ የምንለው ነገር ውስጥ ውስጣችንን እየበላ ብዙ ደረጃ ያደርሰናል። ቤተሰብ አለን፣ ቤተሰብ ልንለውጥ ከመጣን ምንም ሲያምን፣ ከራሳችን በላይ ጤና፣ እኛ ስንኖር ነው ስራ ሰርተን ቤተሰብን የምንለውጠው ራሳችንን፣ የምንለውጠው ጤንነታችንን መጠበቅ አለብን። ስደት ክፉ ነው ጋይስ እንደ ስደት ክፉ ነገር የለም ወቶ መቅረትም አለ ለዚህ ጊዜ ነው እንግዲህ እንዲህ የምንሆነው የምንባለው ሁሉም ነገር በቃ ሰው እንደ ድንገት ወቶ ይቀራል ሰው እንደ ድንገት ወቶ ይቀራል ስንት ነገር አለ ግን በቃ ስንኖር ለዚህች ጊዜ ለዚህች ጊዜ ነው በቃ እምንባለው አንድ ልጅ እዚህ ቦታ ነው። በተለይ ማዳም ቤት የምትሰሩ ልጆች ስትተኙ ኤሲ አብሩ ኤሲ አብረታችሁ ተኙ። በቃ በዚህ አገር ሕግ ኤሲ መከልከል አይቻልም። አገሪቷ ሕጉ ላይ አለ። ኤሲ ኦል ዘ ታይም በቅዝቃዜ ሰዓት ኤሲ መዝጋት ዝጉ የሚላችሁ ሰው ካለ ኢጃዛ ቤትም ቢሆን ኖ በሉ። መብታችሁ ነው ኤሲ መዝጋት። ብትከሱ ያስጠይቃቸዋል። ፖሊስ ብትጠሩ ያስጠይቃቸዋል። ኤሲ መዝጋት አይቻልም። እንዳትዘጉ ኤሲ ስፔሻሊ፣ አሁን ላይ ይሄ እንደዚህ አገሪቷ እንዲነዳ ሞቃ ኤሲ እንዳዘጉ የራሳቸው ጉዳይ። ኢጃዛ ቤቶች ቢሆኑ እንዳትሰጉ፣ ኤሲ እንዳዘጉ፣ እንዳት ሰሟቸው ፖሊስ ደውላችሁ ጥሩ። ኤሲ አጥፉ ይቆጥርብናል፣ ምናምን የሚልጉ ከሆነ ፖሊስ ጋር ደውላችሁ፣ ፖሊስ ጥሩ። በሀገሪቷ ህግ ኤሲ መዝጋት አይቻልም። በቃ ሞቀትም ሆነ ቅዝቃዜም ሆነ ኤሲ መክፈት ግዴታ ነው። አሁን በዛ ላይ ነግዷል። አገሩ ነግዷል። እኔ ትናንትና ሲጋ እኮ ነው ከመኪና ላይ ቃል ልቀበል ወጥቼ አንድ ደቂቃ ቆንኩ። ልብሴ በላብ ተጠመቅ በላበቅ ያውም እኮ አርሊ ነው። እንደውም እንደዚህ እንኳን ፀሐይ እንኳን ወጥቷል የሚባልበት ሰዓት አይደለም። ቀን ሲቀጠቀጠው የሚውለውን ፀሐይ ይተፋል መልሶ ሙቀቱ። ስለዚህ እራሳችሁን ጠብቁ። ከራስ በላይ ነፋስ። እንደዚህም ወጥቶ መቅረት አለ እንደዚህ እንዲ እንዳሁን ሳይታሰብቱ መቅረት አለ እንዴ። እራሳችሁን ጠብቁ፣ እራሳችሁን ጠብቁ፣ ብዙ ውሃ ጠጡ። ማዳን ቤት የምትሰሩ ልጆች፣ ሞተክ ይለቀስልክ፣ ሞተክ ይለቀስልክ፣ አፈር ብላ አፈር ያስመላክ። እኔ ድንቅ ግርም ነው የምትሉኝ። አሁን ቅድም እዛ እየየ ስትሉ ነበር። ሮማን ቤት ሮማን ቤት መታችሁ ኮመንት ስር እየጌ ስትሉ ማንሽ ምን አባሽ ታመጫለሽ? ግርም ብላችሁኛል። ስታለቃቀሱ አብዛኞቻችሁ ቼክ ሳረንሽ ከዚህ ቤት የተቦለቅሽ ነሽ። እዛ መታለቅሽ ከዚህ ቤት የተቦለቅሽ እዛ ታለቅሻለሽ። ሮሚኮ እንደደወልኩላት ስላላየችው ነው እንጂ እኔ ደውያለው። እዛ ምን ምን ሆናችሁ ነው ግን? እንዳለ ህዝቡ ለቀስተኛ የሆነው ምን ሆናችሁ ነው? ጋይስ በጤናችሁ ነው እንዴ? ሆናችሁ ነው ግን እንዳለ ህዝቡ አልቃሽ የሆነው ምን ሆናችሁ ነው? ለትንሽ ለትልቁ ሪ የምትሉት ኧረ ተው። ይሄ እንኳን አያስተምራችሁ። እንደው የዚህች ልጅ እንኳን እንደ ድንገት ወቱ መቅረት አያስደነግጣችሁ? እውነት አያስደነግጣችሁ? ነገ በእኔ አትሉ? ያላያችሁትን፣ ያልሰማችሁትን ባላወቃችሁት ነገር ሰው ላይ ጣታችሁን ስትቀስሩ እግዚአብሔርን ግር ምን የምትሉኝ። እኔማ ስሜ ይጣፍጣችኋል መሰለኝ። በጣም ነው እንዲመመቻችሁ በጣም ነው የመመቻችሁ። ሮጣችሁ ጉቺ ጉቺ ማንሽ ማንሽ ምን ታመጨለሽ እንዴ። ምን ሆናችሁ እንደዚህ ለቀስተኛ፣ ምንድነው እንዲህ ሆድ ያስባሳችሁ? እኔ ሆድ ብሶ፣ እናንተ ሆድ ብሶ። እስኪ እናንተ እንኳን የሆነ ቀና ቀናውን ደግ ደግ ነው አስቡ። እኛስ እሺ ኑሮውም ነው ስደቱም ነው ሆድ የሚያስበሰል እኛስ ገንፍሎብን ነው። የዱባይ ሙቀት ነው አንድ አንዱ ስንወጣ ሙቀቱ፣ ቤት ስንገባ እዩ። ጭንቅላታችንና ዙሩን እኮ ታውቃላችሁ አይደል? አረብ አገር ስንት ዓመት ሆነ ጠፋብኝ። ሶስት ዓመት ይሁን አራት ዓመት ይሁን አረብ አገር ከኖርሽ፣ ዳኛ ለምስ ሁለት ዓመት ቴንኪዩ፣ ሂውዬ ቴንኪዩ፣ ዘመነሽ ይባረክ። ሁለት ዓመት አረብ ሀገር ከኖርሽ ለምስክርነት ብቁ አይደለሽም አሉ። አይቻልም፣ መንግስት አይቀበልሽም። እመሰክራለሁ ስትይ አቶኝ። ለምን አሁን ምለሽ አሁን ትረሽዋለሽ አሁን መስክረሽ ቃልሽን ታጥፊያለሽ። ለምን ደጅ ስንወጣ ሙቀቱ ቤት ስንገባ ኤሲው። አስክሩ ማለት ሰክረናል። አይሆንም። በቃ ሰክረናል። አይሆንም። እንደው እኔ እኮ ጋይስ እንደ ምን አለበት እንደ በአረብ ወይ በእንግሊዘኛ ልስራ እንዴ ቪዲዮ እኮ ለዚህ ሀገር መንግስት እኮ እኔ መስራት ፈልጋለሁ። በምንኛ ልስራ በእንግሊዘኛ ልስራ አላቸው። ይሁን አድርሱልኝ ብዬ ይደርሰው፣ ይሁን አድርሱልኝ ብዬ ቪዲዮ ልስራ ይደርሰው፣ ይሁን አሁ እባክክ ብዬ እባክክ፣ ንጉሳችን እባክክ፣ በተለይ ኢትዮጵያኖችን ከኔም ጭምር ቪዛ ስትሰጠን ደም መመርመር አቁም። እኛ ስፔሻሊ እዚህ ዱባይ እያለን ኢትዮጵያኖች ኤምራት ላይ ያለን አይምሮችን እኮ ነው መመርመር ያለበት። ሰውዬው እኮ አልገባውም። ደም እየመረመረ ንጹህ ናቸው እያለ አይዲ ያድለናል። እኛ እኮ ጤነኛ አይደለንም፣ አብደናል አብደላል እኮ አይምሮችን ነው ይዘው ይመርመር ያለበት። አይምሮ የተመረመረ እንደሆነ አብይ አህመድ ተዘጋጅ ቻርተር ፕሌንክ እንዳለ ብድን ሰብስበ ይዘት ትወጣለህ ወደ ወደ አገርክ። እዛ ገብተው ደሞ እዛ ያሉትን ያባላ እንጂ ህዝብ የእውነቴን እኮ እኔ ቪዲዮ መስራት አይቀርም። ከኔም ጭምር ጭንቅላታችን ይመርመር። ልክ አይደለም። ችግር ያለው እዚህ ላይ ነው። የዚህ ሀገር መንግስት ምስኪን የዋ ደማችንን ይመረምራሉ። ብዙ ደሙን ነው አይዲ ይሰጣል፣ የመኖሪያ ፍቃድ አለ። ይሄኛው ልክ ነው ወይ? ይሄን መርምርልኝ ባክክ። ይሄ ነው ከኔም ጭምር መመርመር ያለብን። እንዳለ እኮ ዲፖርት የምንደረግ ነን። የዚህ ሀገር መንግስት ጭንቅላት መመርመር የጀመረ ቀን እንዳለ ተሰብስበን ሀገር ቤነት ምንድን ነው የሚባለው፣ ትልቁ ፕሌን አለን የነፃ ቻርተሩ፣ እሱን ይዞ ይመጣል አብይ አህመድ። አግዞውም አይጨርሰን ጎርስ እናልቃለን እንዴ! እንዳለ እኮ አይምሮ በሽተኛ ታማሚ ነን እኮ አይምሯችንን ይዞናል እኮ ይዞናል። የአይምሯችን መታመም እንግዲህ እኔ የታየኝ በየኮመንቱ ስር ስታለቅሱ ስታለቅሱ፣ ምን ይሁን ምን ይፈጠር እንኳን ሳታውቁ ጉቺ ተባለ በቃ ወዲያው ሮምዬስ አይቼዋለሁ አለች። እግዚአብሔር ይስጣት። አላየሁትም ነበር አሁን አየሁት፣ ደውላልኛለች አለች

እንደው ምን አለበት እንደው ሌላ ነገር ይቅር፣ ኢሜል አድሬሱ ስልክ ቁጥሩ ትውት አድርገን ባንክ አካውንት ብትጠይቅ ፑቲር ባንክ ዲቴል ብትልልኝ ቲክታክ ሊከፍቱ ሲሉ የትምህርት ደረጃ በቃ እንለያይ ነበር እኮ እንለያይ ነበር የትምህርት ደረጃና ባንክ አካውንት ችግለቱን ነገር በኢሜል አድሬሱ ፋንታ የባንክ አካውንት ጠይቀን ዞር በልና ደግሞ በእንትኑ ቦታ በስልክ ቁጥሩ ቦታ የትምህርት ሰርተፍኬት ተለያየን ተለያየን የማንም ልጋጋም ልጋጉን አይጎትትብኝም ነበር እኮ ምን አለ ቻይና ለአንተም ጥቅም ነው በቃ እንዳለ ከሰላሳ ምናምን ሌቭል በላይ ያለን ሰዎች እዚህ ላይ እንቀራለን አዎ ተቃቀልን እኮ ቃላት አጣሁላችሁ ከሰው ቤት አልቦልካችሁ ነገር እንጂ ሮሚ ቤት እኮ ሙሉ ሞድሬተር አለኝ አጠናግርሽ ነበር ግን በሰው ቤት እንዴት ብሎክ ላድርጋችሁ ወይ ኤግሬድ ቢግሬድ ሲግሬድ እያልክ ለየ እኛ እንደዚህ አሁን ለምሳሌ አካውንት የምናስገባው የትምህርት ሰርተፍኬት የምናስገባውን ኤግሬድ ብለን ከዚ ኤግሬዶች ጋር ቢግሬዶች መምጣት እንዳይችሉ፣ ሲግሬዶችም እንዳይመጡ፣ እኛ ግን የፈለግንበት እንድንሄድ አድርገን ለየን። ለምን እንደዛ ትለየን ቻይና? እንደ ሀሳብ እንደ ሀሳብ እኮ ነው። ለቲክቶክ ባለቤት ነው መልክቴን የማስተላልፈው። ስሰማ ፎሎወር ይከተለኛላል እሱ ራሱ የቲክቶኩ ባለቤት አዎ በትምህርት ደረጃ እና በባንክ አካውንት ለየት እንዳይመጡ እዛው አስቀርልን፣ በቃ እኛ ግን የፈለግንበት እንድንሄድ አድርገህ እንደዛ ለየን። የተቃጠልን እኮ ቆሰልን እኮ ደበንን። የኔ ፍቅር ፍጽዬ ጉርቱ ስኙ ማይላፍ እኔ ልጅ አቋቋሙ ደስ ሲለኝ አይታችኋል። እጁን ኬሶ አከታተቱ ምናምን ነጭ በነጭ ለብሱ። በፍጽዬ በጣም የተመቸከኝ ደግሞ ጠፋህብን ሰሞኑን። ነስ እንዲነስ ኦ ማይ ጉድ ሎርድ ይህ ተስፋ ነው። በጠዋት እንገናኝ ድምፅ መስማት ተስፋ ነው እ አሁን እንግዲልሽ ቀን ብርት አለ። ይህ ውዬ እንዴት ነሽ? እኔ ፍቅር የሚስተር ባለቤት አለሁልሽ። ግትዬ እንዴት ነሽ? እሺ ታነፍሪኛለሽ? ሆ እያጠጠማቸው ማነው ለከፍ ያደርገሽው ለቀስተኛ፣ ለቀስተኛ እንዳለ ለቀስተኛ ነው። ቤት ሲያለቅሱብኝ፣ ጉቺ ምን አድርጉ፣ ምን አድርጊ ነው የምትሉኝ? ምን ፈጣሪ ነው የምትሉኝ? አታለቃቅሱብኝ። እኔ ያለቀስኩት አይበቃ? እንደገና ሌላ ለቀሱልስማ